አክቹዋሊ ሀብታም መሆንና አለመሆን ትምህርት ከመማርና ካለመማር ጋር የተያያዘ ነው ብዬ አላምነው። ማንኛውም ሰው በተሰማራበት የትኛውም የስራ ዘርፍ ላይ ፈሪሃ እግዚአብሔርን ጠብ ካደረገበት በየትኛውም ኤሪያ ላይ ስኬት አመናል ብያስባለሁ። አስተማሪ ቢሆን፣ ዶክተር ቢሆን፣ ኢንጂነር ቢሆን፣ ለምን ቆሎ ነጋዴ፣ ለምን እንቁላል ሻጭ አይሆን ፈሪያ እግዚአብሔር ካስቀመጠበት ግን ስኬታ አመናል ብያስባለሁ። ነገር ግን በአገራችን የተለመደ አንድ ነገር አለ። እንትና እኮ ሳይማር ነው እዚህ ደረጃ የደረሰው። እከሌ እኮ ሳይማር ነው ቢሊዮነር የሆነው። እንትን የሚባለውን ነገር የፈጠረው ሰው ከሶስተኛ ክፍል ነው ትምህርቱን ያቋረጠው። ይሄንን ጽንሰ ሐሳብ ስፔሻሊ ኢትዮጵያ ውስጥ ልክ እንደ ፕሪንሲፕል ይዘው የሚጓዙ ሰዎች አሉ። ምናልባት ሳይማሩ ትልቅ ቦታ የደረሱ አስር ሰዎችን አንተ ልጠቅስልኝ ትችላለህ። እኔ ደግሞ ሳይማሩ ድሃ ሆነው የቀሩ ሚ ሚሊየን ሰዎችን ልጠቅስ ልችላለሁ። ስለዚህ አለመማርን እንደ ስኬት ምንጭ አድርገን የምንወስደውን ነገር መቀነስ ወይም ደግሞ መተው ይኖርብናል ብዬ አምናለሁ። እንግዲህ በዚህ ዘመን ላይ ያለን ልጆች ትልቁ ችግራችን ምንድን ነው? እራሳችንን ከማሻሻል ይልቅ ይልቁኑ ራሳችንን ማሳየት ላይ እጅግ በጣም ትኮሰተን እየሰራን ነው የምንገኘው። እኛ ፈልገን ከምናገኘው ይልቅ እኔ ቀድሜ ልታይ፣ እኔ ቀድሜ ልገኝ ብሎ የሚሮት ትውልድ ነው። በዚህም ምክንያት ደግሞ ብዙ ጊዜ ዋጋው ውርድ ብሎ ታገኘዋለን። እኛ ፈልገን ስናገኘው ዋጋው ውድ ነው። እሱ በራሱ ጊዜ ግን ሲመጣ ደግሞ ዋጋው ረከስ ይላል። ጥሩ በመሆንና ጥሩ በመምሰል መካከል ያለውን ልዩነት ለማወቅ እጅግ በጣም ተቸግረናል። ሀብታም በመሆንና ሀብታም መስሎ በመታየት መካከል ያለውን የሰማይና የምድር ጋፕ መረዳት ያቃተን ትውልዶች ነን ብዬ አስባለሁ። እኔ በእኔ ዲፊኒሽን አንድ ሰው በትክክልም ተሳክቶልታል ብዬ ማስበው በመጀመሪያዎቹ የህይወቱ ምዕራፍ ላይ አይደለም፣ በመጨረሻዎቹ የህይወቱ ምዕራፍ ላይ ወይም ደግሞ ሊሞት ደቂቃዎችና ሰከንዶች በቀሩት ሰዓት ላይ ካልጋው ላይ ቀና ብሎ መነሳት በአቃተው ሰዓት ላይ እግሮቹ ጣቶቹ አልሰራ ብለው ነፍሱ ዝቺ ጋር ሲጥ ሲጥ በምትልበት ሰዓት ላይ ትናንትናውን ሲመለከት የምርም ፈገግ ማለት ከቻለ ተሳክቶልታል። ከፊት ለፊታችን ከደቂቃዎች በኋላ ይዞን ሊሄድ የመጣውን ሞት የምንደፍርበት አቅም ያኔ ካገኘን የምርም ተሳክቶልናል። ከዛ በተረፈ ግን ተሳክቶልናል ብዬ አላስብም። ምክንያቱም ለምን መሰለ ይሄን የምልህ በህይወታችን የመጀመሪያው ምዕራፍ ላይ ሁላችንም ሳቂታዎች ናቸው። በህይወታችን መሐለኛው ምዕራፍ ላይ ሁላችንም ሳቂታዎች ናቸው። በህይወታቸው የመጨረሻዎቹ ደቂቃ ላይ ፈገግ የሚሉት ግን ጥቂቶች ብቻ ናቸው። ምክንያቱም በህይወት የመጨረሻዎቹ ደቂቃዎች ላይ ልታስመስል አትችልም። ማስመሰል የሚባለው ነገር ያኔ ከላይክ ላይ ስለሚነሳ ማለት ነው። ለዚህ ትውልድ ማስተላለፈው መልእክት ምን መሰለህ? አሁን ላይ እጃቸው ላይ ያለውን እንቁላል ታግሰው ዶሮ ማድረግ ሲችሉ ይልቁኑ ሰብረውት እንዴት አርክተው ጠብሰው በልተው እንደሚረኩበት የሚያሳዩ ብዙ ሰባኪዎች በየቦታው በዝተዋል። ስለዚህም በእጃችሁ ላይ ያለችውን እንቁላል ታገሷ ትላለው። ከምን መሰለኝ ተነስቼ የምነግርህ በድሮ ጊዜ ሁለት ገበሬዎች ነበሩ እና ሁለቱም ገበሬዎች እጃቸው ላይ እንቁላል ነበራቸው። አንደኛው ገበሬ እንቁላሉን ሰበረውና ጠብሶ በላው። ማታ አራት ሰዓት ላይ ነው፣ አመሻሻ አካባቢ ላይ ነው እና ጠበሰው እንቁላሉን በላው። ሁለተኛው ገበሬ ደግሞ እንቁላሉን እንደያዘ አመሸ። ይሄ እንቁላሉን ጠብሶ የበላው ጎረቤቱ ገበሬ ወደዚህኛው ገበሬ ጋር በመምጣት እንቁላሉን ጠብሶ እንደበላው እና ሰውነቱ እንደፋፋ እንደተመቸው ፊቱም ደግሞ ወዝ እንዳመነጨ ያሳየዋል፣ ይነግረዋል። ያኛው ገበሬ ግን እንደዛው በረሃብ እንዳደረ ያችን እንቁላል ይዟት ድጋሚ ይውላል። አመሻሹ ላይ በሁለተኛው ቀን አመሻሹ ላይ እንቁላሉን ጠብሶ የበላው ገበሬ ተመልሶ ተራበ። ይሄኛው ገበሬ ደግሞ ቤት ውስጥ ያለውን ጥራጥሬ በልቶ ያችን እንቁላል እንደያዛት ያራል። በንጋታው በሶስተኛው ቀን ሁለቱም ገበሬዎች የፊታቸው ወዝ ተመሳሳይ ሆኗል። እንቁላሉን ከሶስት ቀን በፊት ጠብሶ የበላውም ገበሬ፣ እንቁላሉን ሳይጠብሶም ሶስት ቀን የቆየው ገበሬ፣ ሁለቱም ወዛቸው እኩል ሆኗል። አራተኛ ቀን፣ አምስተኛ ቀን፣ ስድስተኛ ቀን እያለ ሀያ አንደኛው ቀን ላይ ፈሳሽ ከነበረው እንቁላል ውስጥ ቁቁቁቁቁ የሚል ሲነኩት ምላሽ የሚሰጥ ክንፍ ያለው ጥፍር ያለው የሆነ ላባ ያለው አዲስ ፍጥረት ደግሞ ወጣ ማለት ነው። በመቀጠልም ይሄኛው ገበሬ ከዚህ ዶሮ እድሜ ዘመኑን በጠቅላላ እንቁላል እያገኘ እንቁላል እየበላ ኖረ። ያኛው ገበሬ ደግሞ እንቁላሉን ትቶ ከዛ ጊዜ ጀምሮ ጥራጥሬዎችን እየበላ ጊዜውን ጨረሰ ማለት ነው። ስለዚህም የአገሬ ወጣቶች በእጃችሁ ያለውን እንቁላል ታግሳችሁ ያዙት። ራሳችሁን እንቁላሉን ሰብራችሁ ወይም ደግሞ እንቁላሉን እንዴት አድርጋችሁ ቀቅላችሁ መብላት እንዳለባችሁ ከሚሰብኳችሁ የተለያዩ ሰባኪዎች ራሳችሁን ጠብቁ።